ረህመቱላሂ ወበረካቱ የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ጤና ናችሁ ወይ? ሰላም ናቸው? አማን ናችሁ? ከእኛ ሁሉ ሰላም ነው፣ አልሀምዱላ። ዛሬ ያው ሚስቴ ከስራ ስለምትመጣ ያው በዚህ ሁኔታ ተዘጋጅቼ እየጠበኳት ነው። እንግዲህ ኢንሻላህ እዚህ ጋ አሁን እየመጣች ነው መሰለኝ። መጣች።

ምን እንደተባለ አላውቀም። እንግዲህ ዛሬ እንደዚህ ሆኗል። እስኪ እናንተው ጋር እንግዲህ አብረን ቁጭ እንበልና እንስማ ወሬውን። ቁጭ በል እንጂ ወዴት ነው? የተከበራችሁ የቻናላችን ቤተሰቦች ተናፍቃችኋል። በነገራችን ላይ ዛሬ እንግዲህ ያው አሜ ነው ውድ ባለቤት አሚ ጊዜ ዛሬ ቀመል የፈለጋችሁትን ጥያቄ ጠይቁ። በነገራችን ላይ ናፋለኝ ው እሱ ያው ዩቲዩብ እንደዚህ ብዙ ሚይጠቀነው ማለቴ ይጠቀማል ግን ኢትዮጵያ ሰርቶ አያውቅም። የሁነግ ታውቁኛላችሁ እና ላይክ ሰብስክራይብ አድርጉ። ደስ ብሎኛል። ከስራ እየመጣ ቤት ፓብሎ ድምፅ ብሎ ሲታይ በጣም ያለነ ማለት ነው። እና ይህን የመሰል እስኪ እንዴት ነው ዛሬ ዋው! ይህን የመሰል አበባ ከመልከተች ደስ ይላል። ላይ በጣም በጣም ውድ ያለው በተለየ አበባ ይጠናብኛል ማለት ነው እሱ ደግሞ ዚበፊሰቀላለማእምሁራ ስታወአን ቆለማነ እንሻላ ካሁን በኋላ አብራችሁ ነው አብረን ነው የምንመጣው። ለኢትዮጵያ አዳዲስ አዳዲስ ነገር ደግሞ ይዘን እንመጣለን። ላይክ ሰብስክራይብ እያደረጋችሁ አበረታቱን።

በጣም ማርካ ሽቶ ነው። በነገራችን ላይ ሽቶ ማለት ነው። በጣም አሪፍ ሽቶ ነው። ብዙ ጊዜ ተጠቀምነው ሰ በጣም አሪፍ ሽቶ ሽቶ ነው ሚሻላ ደስ ይላል። ከርበ መሰግናለሁ ያው እንግዲህ ከዚህ በኋላ ኢትዮፕ ለመስራት እንግዲህ በነገራችን ላይ ኢትዮፕ ተስፋ መቁረጥ የለባችሁም። አሁን አንዳንድ ሰዎች ተጀምረ ተስፋ የቻናሬ ሶስተኛ ቻናሪ ነው። እና አሁን ደግሞ እንዴት አበረሃ የሚፈልጋለን ማለት ነው። እና አመሰግናለሁ ከልብ ማለት ነው። ካሜራማን አካባቢ ማውራት አይቻልም፣ እና እንድንዛለን። ለማንኛውም ለዛሬ ዘናችሁ የመጣነው እሱን ለማስታወቅ ነው። እኔ በነገቻ አላሰብኩም ድንገት ነው።